ኢትዮጵያ በበጀት አመቱ 8.4 በመቶ አጠቃላይ ሀገር እድገት ለማስመዝገብ ስታቅድ 6.1 በመቶን ግብርናው ዘርፍ እንዲያሳካው ተቀምጧል። የግብርናው ዘርፍ የተቀመጠለትን እቅድ በማሳካት ረገድ ውጤቶች በመዝገባቸውን የግብርና ሚኒስትሩ ግርማ መንቴ የ2017 በጀት አመት የ3ተኛ ሩብ አመት የመቶ ቀን አፈጻጸም አስመልክተው በሰጡት ማብራሪያ ተናግረዋል። የግብርና ዘርፉን ምርታማነት ለመጨመር በመኸር በበልግ እንዲሁም በመስኖም አመርቂ ስራዎች መከናወናቸውንም አንስተዋል። 2 ነጥብ አምስት ሚሊዮን ሄክታር በምህር ተሸፍነዋል። ይሄ ከባለፈው አመት ምህር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልም ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ አምስት መቶ አምስት ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ከዛ ውስጥ የመኸርን ስንዴ ብቻ ነጥለን ብንወስድ አመና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረት ነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረተ ነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንጻር ከእቅዳችን በላይ የተሰራበት ሁኔታ አለ። ይህም የሰብል ምርት ግብን ለማሳካት ለተያዘው እቅድ ስኬት አመላካች መሆኑን አንስተዋል የግብርና ሚኒስትሩ ግርማ መንቴ። መስኖ የስንዴን ብቻ ብንወስድ ወደ 3.5 ሚሊዮን ሄክታር ሸፍነናል። አምና 3 ሚሊዮን ነበረ ለመድረስ የቻል ነው። የግማሽ ሚሊዮን የመሬት ጭማሪ ያለው ምርቱ ሙሉ በሙሉ ተሰብስበው ባይጠናቀቅም ማለት ነው። ስለዚህ ከመኸርና መስኖ ላይ አሁን እየተሰራ ያለና ተሰብስቦ ያልተጠናቀቀውን ምርት ስንወስድ ለሰብል ምርት የያዝናቸው ግቦች ሙሉ በሙሉ የሚሳኩና ከግቡ በላይ እንደሚሄዱ አይተናል። የእንስሳት ሀብት ዘርፍ ለኢኮኖሚ ያበረከተውን አስተዋጽኦ ያነሱት ሚኒስትሩ በሌማ ትሩፋት በእንቁላል፣ በዶሮ፣ በወተት በማርና የአሳ ምርቶች ከፍተኛ ውጤት መገኘቱን ተናግረዋል። ባለፈው አመት አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊየን እስከ 80 ሚሊዮን ነው የነበረው። አሁን በዘጠኝ ወሩ ላይ ዘጠና ሚሊዮን ላይ ደርሰናል። እቅዳችን ወደ መቶ ሃምሳ እንደርሳለን የሚል ነው። ምክንያቱም ቢሻንጉራቻ ላይ ዘንድሮ ያስጀመር ነው የቅድመ ውላጅ ፕሮጀክት ወደ ስራ ስለሚገባ ለጫጩት የሚያስፈልገው ግብዓት ሀገር ውስጥ ኢትዮጵያ ማምረስ ስለምትጀምር ማለት ይሄ እንግዲህ ለማትሮፋ ስንጀምር 26 ሚሊዮን አካባቢ የነበረው አሁን በዘጠኝ ወር ስለ 90 ሚሊዮን ነው እያወራን ያለ ነው። በዛው ልክ የወተት ምርት፣ የማር ምርት የአሳ ምርት የጨመረበት ሁኔታ አለ። ይህ የሌማት ትሩፋት ውጤት ምግብ ነክ በሆኑ ምርቶች ላይ የሚታየውን ግሽበት ወደ 11.8 በመቶም እንዲወርድ አድርጓል። ለዚህም ምርቶች በገበያ ላይ በስፋት መቅረባቸውን አመላካች ነው ብለዋል። ባለፉት 9 ወራት ከወጪ ንግድ የግብርናው ዘርፍ 2.6 ቢሊዮን ዶላር አስተዋጽኦ ማድረጉንም በመግለጽ የቡና ምርት፣ የጥራጥሬ፣ የቅባት እህሎች፣ የአበባ ከተቀመጠላቸው የኤክስፖርት ምርቶች ሁሉም ከታርጌታቸው በላይ ነው ኤክስፖርት ያደረግ ነው። ለምሳሌ ባለፈው ዘጠኝ ወር ሁለት ነጥብ ስድስት ቢሊየን ዶላር ግብርናው ዘርፍ ለኤክስፖርት አስተዋጽኦ አድርጓል። ይሄ ከዘጠኝ ወሩ እቅድ አንጻር ስናይ የ16 ፐርሰንት ብልጫ አለው። ከአምና አንጻር ደግሞ ስናይ ተመሳሳይ ወቅት ጋር ስናይ 30 ከመቶ በላይ ብልጫ አለው። በተለይ ቡና ብቻውን አንድ ነጥብ አምስት ቢሊየን የውጭ ምንዛሪ ያስገኘበት ሁኔታ አለ። አመቱን ሙሉ አምና ትልቅ ሪኮርድ ነው ብለን ለኢትዮጵያ ሴሌብሬት ያደረግ ነው 1.43 ቢሊዮን ዩኤስ ዶላር ነው ማግኘት የቻል ነው። ይህንም በዘጠኝ ወር ውስጥ 1.5 አሳክተናል። በኢትዮጵያ ባለፉት ወራት ከተፈጠሩ 3 ሚሊዮን የስራ ዕድሎች ውስጥ 1.2 ሚሊዮን ያህሉም በግብርናው ዘርፍ እንዲሰማሩ ማድረግ ተችሏል። የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር፣ የስራ ዕድልን ከመፍጠር፣ እንዲሁም ተኪ ምርቶችን መጨመር የግብርና ዘርፉም የ9 ወራት ስኬቶች ሆነው ተመዝግበዋል።